ሰላም አለይኩም ወረህመቱላሂ ወበረካቱህ ውድ ቤተሰቦቼ ደህና ናቸው ወይ? እኔ አለሁ አልሐምዱሊላህ። እና በያላችሁበት ሰላም እና እዝነት ያብዛላችሁ እላችኋለሁ። እና ዛሬ እስቲ ትንሽዬ እራት እንሰራለን ማለት ነው። እና እዚ ጋር ዱቄት አለኝ ማለት ነው እንግዲህ ታዩት። ከዛ በኋላ እዚህ ጋ ስኳር እና ትንሽ ጨው ይሄ ፓውደር ነው ማለት ነው። ከዛ ኩብዝ እንሰራለን ማለት ነው። አሁን ዱቄታችንን እንጨምራለን። ብስሚላ ብዙም አልሰራም ትንሽ ነው። ከዛ ይሄ ጨመረን ነው ይህንንም ላይላ እንጨምራለን። ከዛን ዘይት ስለማልፈልግ ዘይቱን እንጨምር አለውኝ ከዛን አብሮ ካለው ማለት ነው። እንግዲህ ስጨርስ እንገናኛለን። እንግዲህ በዚህ መልኩ ሳቦክኖትኝ ማለት ነው እንግዲህ ይሄኛውን ትንሽ ሰዓት አስቀምጠዋለሁኝ። ማለት ነው አሁን ብሰራውም ብዙ እንትን አይለም ማለት ነው፣ ቁንጆ አይሆንም። ስለዚህ ለስለስ እንዲል ደግሞ ትንሽ ሰዓት አስቀምጠዋለሁኝ። እስከዛ ድረስ ደግሞ ሌላ ነገር እንሰራለን ማለት ነው። ከዛ እዚህ ጋር እንደምታዩት የተከተፈ ሽንኩርትና እንዲሁም ደግሞ እንደ ሽንኩርቱ ወርጌ ትንሽ ደቀቃ አድርጌ የከተፍኩት ነጭ ሽንኩርት አለ ስቀጥል እዚህ ጋር ተማትማ አለ። እንዲሁም እዚህ ጋር ሶስት የተቀቀለ እንቁላል ጅብን መውዘር አለ። ጅብን ኮብ አለ ማለት ነው። ስለዚህ አሁን ይሄ የሱን ምንድን ነው የምንሰራው? ብራችሁ እዚህ ጋር እንትን ጥጃ አለውን አሁን ዘይት ጨምራለውን

ይበቃዋ ትንሽዬ ዬ ፍልፍለሶወት ከላይ እንጨምራለን። ስለዚህ አሁን ይሄንን ከድመን አሁን ደግሞ ውስጥ የቅድሚያ ቦካናውን እንትናየውሉ እንግዲህ ያው በዚህ መልኩ ለስለስ ብሏል ማለት ነው ው እንግዲህ ይሄንን ለአራት ወይ ለሶስት ከፍለዋለን ማለት ነው። እንግዲህ ቆራርጬ እንደዚህ እንትን ቢዋለው፣ እንግዲህ እዚህ ጋር እንዳንጮ ያለውን ትንሽ ዘዘይቱን ቀባውና ዱቄት ከዛ እንደዚህ ቆርጠው በዚህ ጠቀልለዋለውኝ ማለት ነው። አይ ምጭ እንግዲህ ሁሉንም በዚህ መልኩ እንትንለ ጠቀልለዋለውኝ ማለት ነው። እንግዲህ በአንድ እ ይ ስላልተመቸኝ ነው ማለት ነው። እንግዲህ በዚህ መልኩ ሁሉንም ጨርሼ ዳምጫዋለውኝ ማለት ነው። እንግዲህ አሁን

በነገራችን ላይ ይሄ ዱቄት አንደኛ ዱቄት አለ፣ ሁለተኛ ዱቄት ነው። ስለዚህ ይበቃዋል። ከዛን ጨርሰን ማለት ነው። አያችሁ እዚ መልኩ ጨርሰናል ማለት ነው። እንግዲህ ይሄም በዚ መልኩ ደርሷል ማለት ነው እና ስለነበርን ቆይታ አመሰግናለውን። ከወደዳችሁት ላይክና ሸር ሰብስክራይበር ኩልን አለውን። ባይ